እንዴት ይላችኋል ክቡራን ተመልካቾቻችን፣ ከቀኑ 6 ሰዓት ሆኗል። የኢትዮጵያ ቴሌቪዥን እየተከታተላችሁ ነው። ዜና ኢትዮጵያ ደግሞ አሁን ተጀምሮ እስከ 8 ሰዓት ድረስ ቆይታ ያደርጋል። የተለያዩ ጉዳዮችን አካተናል። አብራችሁ እንድትቆዩ በአክብሮት እንጋብዛለን። ዜናዎቹን እየመራን መታሰቢያ ደረጀና አሸናፊ እንዳለ ከእናንተ ጋር አለን። በቅድሚያም አርዕስተ ዜናዎቹን እናስቀል ለጋራ ዓላማ በህብረት መቆም ኢትዮጵያውያን የሚገጥሟቸውን ፈተናዎች እንዲያልፉ ማስቻሉን ምሁራን ገለጹ። በሰላም እሴት ግንባታ ላይ የሃይማኖት ተቋማት፣ ሚዲያዎች ያላቸውን ሚና አጠናክረው ሊቀጥሉ እንደሚገባ ተጠቁሟል። የመማር ማስተማር ስራውን በማጠናከር ተማሪዎች የተሻለ ውጤት እንዲያስመዘግቡ እየተሰራ መሆኑን የምዕራብ ጎጃም ዞን ትምህርት መምሪያ ገለጸ። ከውጭ የሩሲያው ፕሬዚዳንት ቭላዲሚር ፑቲን ሀገራቸው የኒውክሌር ሙከራ ልታደርግ የምትችልበትን ሁኔታ እንዲያጤኑ ከፍተኛ ባለስልጣኖቻቸውን አሳሰቡ። የሚለው ዜና ኢትዮጵያ እነዚህን የጠቆምናቸውን ጉዳዮች ጨምሮ ሌሎች ሰፊ ዘገባዎችን አካቷል። አብራችሁን ስለምትቆዩ አስቀድመን እናመሰግናለን። ከዋናው ስቱዲዮ በተጨማሪ የተለያዩ ሁነቶችን እየተከታተሉ የሚገኙ ባልደረቦቻችንን በቆይታችን ተቀላቅለውን ተጨማሪ መረጃዎችን ያጋሩናል። አባዲ ወይናይን ከዚሁ ከአዲስ አበባ እናገኘዋለን። በሰላም እሴት ግንባታ ላይ የሃይማኖት ተቋማት ሚዲያዎች ያላቸውን ሚና በተመለከተ አንድ የውይይት መድረክ እየተካሄደ ነው የሚገኘው። ከዚሁ ጉዳይ ጋር በተያያዘ ተጨማሪ መረጃዎችን ያጋራናል። ወደ ባህር ዳር ደግሞ እንሻገራለን። የአማራ ክልል ዳኝነት እና ፍትህ ዘርፍ የአምስት ዓመት ዘላቂ የልማት እቅድ ትውውቅ እንዲሁም ደግሞ የሩብ ዓመቱ አፈጻጸም ግምገማ መድረክ እየተካሄደ ነው የሚገኘው። ይህንኑ መድረክ ባልደረባችን ሳሙኤል ወርቃየው እየተከታተለው ይገኛል። በቆይታችን ተጨማሪ መረጃዎችን ከሱ ደግሞ እንሰማለን። ቆይታችሁን ከዜና ኢትዮጵያ ጋር ስታደርጉ የቢዝነስና የስፖርት ዘገባዎችም ተካተዋል። ለቢዝነስ መረጃዎቹ ወይንሸት ደጀኔ፣ ለስፖርት ዘገባዎቹ ደግሞ ነጻነት ጫን ያለው ይጠብቋቸዋል። ተመልካቾች በዛሬው ዜና ኢትዮጵያ ቢዝነስ ሰዓታችን ወደ እናንተ ከምናደርሳቸው ጉዳዮች መካከል ከሐምሌ 2017 ዓ.ም ጀምሮ ስራ ላይ እንዲውል ተደረገው አዲሱ የገቢ ግብር አዋጅን የተመለከተ ዘገባ ይዘናል። እንዲሁም በቤንሻንጉል ጉምዝ ክልል የአንድ መሶብ አገልግሎት የነዋሪዎቹን ገንዘብና ጊዜ እየቆጠበ መሆኑን የተመለከተ ዜናም ይዘናል። ካፍታ በኋላ እመልሳለሁ። ወይም ሸደጀኔ ነኝ። ተመልካቾቻችን በዜና ኢትዮጵያ ስፖርት ሰዓታችን ደግሞ የአምስተኛ ሳምንት የሲቢ የኢትዮጵያ ፕሪምየር ሊግ በነገብለት በሚደረጉ ጨዋታዎች ይጀምራል። ከዛ ውጪ ከውጭ ስንሻገር ደግሞ የአውሮፓ ሻምፒዮንስ ሊግ ቼልሲ እና ባርሴሎና ነጥብ ጥለዋል። ማንቸስተር ሲቲ አሸንፏል። ዛሬ የአውሮፓ ሊግ ጨዋታዎች ቀጥለው ይከናወናሉ። እነኝንና ሌሎችን እናነሳለን። አብራችሁን ቆዩ። በዜና ኢትዮጵያ ቀዳሚ ወዳደረግነው የትንታኔ ዘገባችን ዘገባችንን እናልፋለን። የኢትዮጵያውያን የስኬት ምንጭ በአንድነት መቆም ስለመሆኑ ታሪክ ያስረዳል። ኢትዮጵያውያን ለጋራ ዓላማቸው በህብረት ሲቆሙ የማይሻገሩት ፈተና እንደሌለም ይገለጻል። ይመራደም በዚህ ጉዳይ ላይ ተከታዩን ዘገባ አዘጋጅቷል። ወደ ኋላ መለስ ብሎ ታሪክን የዳሰሰ አሁን ላይ ቆሞ ስለ ኢትዮጵያውያን የስኬት ምንጭ ምንድነው ሚስጥሩ ሲል የተመራመረ ሁሉ አንድ የማይታበይ መልስን ያገኛል። በአንድነት ስለመቆም ድር ቢያብር አንበሳ ያስር ብሂላቸውን በተግባር ፈትነውት ባስገኙት የህብረት ስኬታቸው በታሪክ ኑረውበታል። አሁንም ይሄው ቀጥለውበታል። በዘመናት ቋጠሮ ውስጥ ፈተናዎች በዝተው ሀገራቸውን ለውድቀት የሚዳርጉ ወጀቦች በበረቱባቸው ጊዜ ኢትዮጵያ ልጆቿ ብዙም ሳያወሩ ተጠቃቅሰው ስለ ጋራ ዓላማ ሲሉ በህብረት አሸንፈዋል። ለዚህም ነው የችግሮች መሻገሪያ ስኬትን የማብሰሪያ የእነዚያ የብልሆቹ ኢትዮጵያውያን መንገድ ከተባለ አንድ ሆነው እንደ ብዙ ብዙ ሆነው እንደ አንድ ማበር የሆነው ኢትዮጵያውያን ለአንድ ዓላማ በጋራ ከተሰለፉ የትኛውን ፈተና እንደማይበግራቸው በደማቸው የተጻፈው በአጥንታቸው የጸናው አድዋ ብዙ ይነግረናል። አንድ ላይ ቆመን እችን መሬት እችን ምድር ጠላት አይረቅጣትም ብለን ተዋግተናል። አድዋ እንደ ሁለተኛው ዓለም ጦርነትና እንደ አንደኛው ዓለም ጦርነት የሞተ ኩነት አይደለም፤ ህያው ኩነት ነው። አድዋ ኢትዮጵያ የነፃነትን ሳይሆን የድል ቀንን እንድታከብር አስችሏል። አንድነት ኃይል ሆኖ በኢትዮጵያ ላይ የተቀነባበረ ሴራና ደባን ድባቅ መምጫ ሆኗል። ድል አድራጊነትና ኢትዮጵያም እንዳይነጣጠሉ አጋምዷቸዋል። እርግጥ ኢትዮጵያውያን በተሳሳተ ትርክት ላይ ቆመው አንድ ላይ መሆን ተስኗቸው በተለያዩም ጊዜ እርስ በርስ ተጋጭተው ዋጋ ከፍለዋል። ይህ ታሪክ በጥቁር መዝገቡ የሚያስቀምጠው ሌላኛው ገጽ ታዲያ አቅምንና ጉልበታቸውን ለጋራ እድገታቸው ልማት ላይ ከመዋል ይልቅ እርስ በርስ በመጠፋፋትና በመቆሳሰል እንዲባክን አድርጓል። ያም ሆነ ይህ ኩነቶችን አዝሎ የሚፈሰው የኢትዮጵያ የታሪክ ምንዳና ፍዳ የሁሉም ነው። አሁን ፍዳው እንዳይደገም፣ ምንዳው እንዲጎለበት ማድረግ የዚህ ትውልድ አደራና ኃላፊነት ሆኖ ከፊት መጥቷል። የሚጠቅመውን የጋራ ምንዳ ይዞ ፍዳው እንደፍቆ መጣልም ግድ በመሆኑ ትውልዱ በዚያ ጉዞ ውስጥ ገብቷል። ኢትዮጵያውያን ከመለያየት ይልቅ ሲደመሩ አድዋን ያህል ታላቅ ገድል መስራት እንደሚችሉ ሁሉ የአሁኑ ትውልድም በአንድ ጥላ ስር ተሰባስቦ ሌላኛውን የዘመኑ ክስተት እንጽፏል። ታላቁ የኢትዮጵያ ህዳሴ ግድብን የህዳሴ ግድብ ውጤታማ የሆነው በአንድነታችን፣ ሁሉም ሰው በአንድነት ስለ ህዳሴ ስላሰበ የኔ የከሌ ነው ብሎ በፓርቲ የከሌ ነው ብሎ በመንግስት የከሌ ነው ብሎ በሌላ ወገን አልጠራውም። የኔ ነው፣ የኢትዮጵያውያን ነው፣ የሁላችን ነው። እንደው አሁን ባለን አወቃቀር ራሱ የከሌ ክልል ነው የምናምን አልተባለም። የሁላችን ነው፣ ይሄ ነው። ዩኒቲ ነው፣ አንድነት ነው። ስለዚህ ሁልጊዜ ሜጋ ፕሮጀክቶች እንዲሰሩ አንድነት ያስፈልጋል ከተባበሩና ተደምረው በህብረት ከቆሙ ኢትዮጵያውያን አትችሉም የተባሉትን ችለው በታሪክ ጅረት ውስጥ አሳይተዋል ሲለያዩ የተሰባሪነት ሲደመሩ ደግሞ የአሸናፊነት ባለቤቶቹ እነሱ ኢትዮጵያውያን ናቸው አሁን ጊዜው የሚጠይቀውም ተደምሮ መልማትን ሰርቶ መበልፀግን ሆኗል እጣፋንታችን አንድ ላይ የተበየነ ተለያይተን የትም መድረስ እንደማንችል አይተናል አሁን ያለንበት አለም ተላይተ የምችልበት አይደለም። እንኳን አንድ ሀገር ሆነ መላያት ይቅርና ጎረቤቶች የሚተባበሩበት ጊዜ ላይ ነው። አውሮፓኖች ግዙፍ የሆኑት አውሮፓ ዩኒየን የሚባል ፈጥሮ ነው።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 ኢትዮጵያውያን እንደ ብረት የጠነከረ እንደ አለት የጠጠረ አንድነታቸውን ከመቼውም ጊዜ በላይ አጠናክረው በማስቀጠል የተጀመሩ ታላላቅ ፕሮጀክቶችን እንደሚያሳኩም ጥርጥር የለውም። ሀገርም ዜጎቿን በልማት አስተባብራ ወደ ብልጽግና የምትሸጋገረው የሁሉንም አቅም ደምራ በመጠቀም ነው። ጊዜው በምክክር የተዘጉ ጉዳዮች የሚታወሱበት ተደምሮ በመስራት የማይቻል ጉዳይ የተሰራበትና ውጤት የሚታይበት መሆኑ የእስካሁኑ ጉዞዎች ማሳያዎች ናቸው። የኢትዮጵያውያን በጋራ መቆምና ድሎችን ማስመዝገብ ለአሁኑ ትውልድ መነሳሳትን የፈጠሩ ናቸው። ሀገር ያላትን አቅምና ጸጋ ጠቅማ ከፍ ማለት እንድትችል የአንድነት ኃይልን መጠቀም እንደሚገባ ማሳያም ሆኗል። የአዲስ ቀን የሀገር ጉዳይ አጀንዳ እንግዳ የነበሩት ጋዜጠኛ ጥበቡ በለጠ ኢትዮጵያውያን ለነፃነታቸው ያሳዩትን ድል በታላቁ ህዳሴ ግድብም መድገማቸውን ተናግረዋል። ብዙ የአፍሪካ ሀገሮች ከባርነት ወይም እዚህ ከኮሎኒያሊዝም የወጡበት ሚስጥር እንደ ኢትዮጵያውያን አንድ እንሁን፣ ህብረት ይኖረን። አንድነትና ህብረት ኖሯቸው ነው ሀገራቸውን የጠበቁት፣ በነጻነት ያቆዩት የሚል ትምህርት ነው በልዩ ልዩ ሀገሮች እስካሁን ድረስ የሚሰጠው። የታላቁ የኢትዮጵያ ህዳሴ ግድብ በጥቁሮች ዘንድ የተነገረው ለምሳሌ ኢትዮጵያ በራሷ አቅም የራሷን ህዝብ አስተባብራ ሌላ ምንም አይነት ብድር ድጋፍ፣ ከውጭ መንግስታት ከአለም ባንክ ከአይኤምኤፍ ሳትወስድ የራሷን ህዝብ አስተባብራ ከአምስት ሺህ ሜጋዋት በላይ የኤሌክትሪክ ኃይል አመነጨች ብለው ነው የዘገቡት፣ እየዘገቡ ያሉት ይሄ ምንን ያሳያል? ለካ ካለ እርዳታ ካለ ድጋፍ ታዳጊ ሀገራት መቆም ይችላሉ የሚል ትዕምርት፣ ትምህርት፣ ሲምቦሊክ የሆነ ነገር እያስተማረ ነው ያለው። ሌላኛው እንግዳ ወላይታ ሶዶ ዩኒቨርሲቲ የሥነ ጽሁፍ ትምህርት ክፍል መምህርና ተመራማሪ ዶክተር ኡስማን ጁታ በበኩላቸው የትብብር መገለጫ በሆኑ ግዙፍ ፕሮጀክቶች ላይ ያለው አቅም ብሔራዊ ጥቅም ለማስጠበቅ ጉልበት ስለመሆኑ ጠቁመዋል። አብሮነት ኃይል መሆኑ ያው በኢትዮጵያ ታሪክ ብዙ አይነት አጋጣሚዎችን አይተናል። ኢትዮጵያ ታሪክ ውስጥ በባለፉት ትውልዶችም ዘንድ አይተናል። ደግሞ በአሁኑ ባለን ትውልዶችም ዘንድ አብሮነት ሀይን መሆኑን ያየንባቸው ብዙ አጋጣሚዎች አሉ። እንደተጠቀሰው በአሁኑ ትውልዶች ላይ ህዳሴ ግድቡ አንዱ ነው። ያንን ማሳካት የተለያዩ ሜጋ ፕሮጀክቶችን ያሳናካናቸው ናቸው አጋጣሚዎች አሉ። ይህ በጣም ለቀጣይ ትውል ወይም ለቀጣይ ስራዎቻችን ትልቅ ሲንቆ ወይም ኢምፕሊኬሽን አለው ማለት ይቻላል መሆኑን ያመላክታሉ ማለት ነው። ስለዚህ ከዚህ በፊት የነበሩ አብሮ አንድ ላይ በመሆን የሰራናቸው ውጤቶች ለቀጣይ ስራ አብሮነት ወይም መደመር እሴት እንደ እሴት የኢትዮጵያውያን እሴት እንደሆኑ ያንን ያመላክታል ማለት ነው። ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ። አሁን ደግሞ በቀጥታ መስመር ላይ ከሚገኙ ባልደረቦቻችን ተጨማሪ መረጃዎችን ወደምንጠይቅባቸው ዘገባዎቻችን እንሻገራለን። የሃይማኖት ተቋማት ሚዲያዎች በሰላም እሴት ግንባታ ላይ ያላቸውን ሚና አጠናክረው ሊቀጥሉ እንደሚገባ ተጠቆመ። የአዲስ አበባ ሰላምና ጸጥታ ቢሮ ከአዲስ አበባ ሃይማኖት ተቋማት ጉባኤና ከከተማ ኮሚኒኬሽን ጉዳዮች ቢሮ ጋር በመተባበር የሃይማኖት ተቋማት በሰላም እሴት ላይ ያላቸውን ሚና አስመልክቶ የግንዛቤ መስጨበጫ መድረክ እያካሄደ ነው። ይህንኑ መድረክ እየተከታተለ የሚገኘው ባልደረባችን አባዲ ወይና የተጨማሪ መረጃዎችን ሊያጋራን በቀጥታ መስመራችን ላይ ተገኝቷል። አባዲ እንዴት ውለሃል? እየተከታተልከው በምትገኘው የሃይማኖት ተቋማት ሚዲያዎች ለሰላም እሴት ግንባታ መድረክ ላይ በተለይ እነዚህ ሚዲያዎች ያላቸው ሚና ምንድን ነው በሚል ተነሳ። ይህንንስ ሚናቸውን በምን መልክ ነው ሊያጠናክሩ የሚገባው? አመሰግናለሁ መታሰቢያ። እንግዲህ አንቺም ቀደም ብለሽ እንደጠቀሽው የአዲስ አበባ ሰላምና ጸጥታ አስተዳደር ቢሮ ከአዲስ አበባ የሃይማኖት ተቋማት ጉባኤ እንዲሁም ደግሞ ከከተማ የኮሚኒኬሽን ጉዳዮች ቢሮ ጋር በመተባበር ነው በሃይማኖት ተቋማት ሚዲያዎች ጋር የሰላም እሴት ግንባታ ላይ የግንዛቤ ማስጨበጫ መድረክ እያካሄደ የሚገኘው። በዚህ የግንዛቤ ማስጨበጫ መድረክም ሰባ የሚደርሱ የሃይማኖት ተቋማት ሚዲያዎች ተገኝተዋል። ከሁለት መቶ በላይ የሚሆኑ የሚዲያ ባለሙያዎች ናቸው የተሳተፉ የሚገኙት። እነዚህ ባለሙያዎች አጠቃላይ በማህበራዊ ሚዲያ ጭምር የሚንቀሳቀሱ ናቸው እየተሳተፉበት የሚገኙት ማለት ነው ነው። ከዛ ባሻገር ደግሞ ከተለያዩ ተቋማት ወይም ደግሞ የቢሮ ኃላፊዎች የመጡ ከፍተኛ የመንግስት የስራ ኃላፊዎችም እየተሳተፉበት ነው የሚገኙት። በዚህ መድረክ እንደተገለጸ ከሆነ በተለይም አዲስ አበባ የተለያዩ የልማት ስራዎችን እያከናወነች ትገኛለች። እነዚህ የልማት ስራዎች አጠቃላይ አዲስ አበባ ያላትን ገጽታ እየቀየሩ እንደሚገኝ ጠቅሷል። ከልማት ጎን ለጎንም ከተማዋ ሰላም ላይ ትኩረት አድርጋ እየሰራች ትገኛለች። በተለይም ከተማዋ እንደሚታወቀው በርካታ ብዝሃ ማንነት ብዝሃ ብሔር ያላት ከተማ ነች። ከተለያዩ የሀገሪቱ አካባቢዎች የሚመጡ በርካታ ነዋሪዎች ያሏት ከተማ ነች። ከዛ ባሻገርም ከተለያዩ ዓለም አቀፍ ተቋማት የሚመጡ ከተለያዩ ሀገራት የሚመጡ ነዋሪዎችም ያላት ከተማ ከመሆኗ ጋር ተያይዞ ሰላም ላይ ትኩረት አድርጋ እየሰራች እንደምትገኝ የተገለጸው ታዲያ እነዚህ ሰላምን ለማጠናከር የሚሰሩ ስራዎች አሁንም ተጠናክረው ሊቀጥሉ እንደሚገባ ተጠቅሷል። በተለይም ደግሞ በሃይማኖት ስር የሚንቀሳቀሱ ሚዲያዎች ሰላምን በማጽናት ሰላምን በማጠናከር ረገድ ሚናቸው የላቀ ስለመሆኑ የተገለጸው ያላቸውን ሚና ይበልጥ ማጠናከር እንደሚገባቸው ነው ዛሬ እየተካሄደ በሚገኘው የግንዛቤ ማስጨበጫ መድረክ እየተገለጸ የሚገኘው በተለይም ሐሰተኛ መረጃዎችን ሰዎችን በማጣራት ከዛ ባሻገርም ደግሞ የጥላቻ ንግግሮችን በመከላከል ረገድ ሚዲያዎች ከፍተኛ አበርክቶ ያላቸው ከመሆኑ ጋር ተያይዞ በተለይም ደግሞ የሃይማኖት ሚዲያዎች ማለትም በሃይማኖት ስር የሚንቀሳቀሱ ሚዲያዎችም ይህንን ኃላፊነታቸውን ይበልጥ አጠናክለው ሊቀጥሉ እንደሚገባን የተገለጸው እንደሚታወቀው ሚዲያ አራተኛ መንግስት እየተባለ የሚጠራ ከመሆኑ ጋር ተያይዘው በተለይም ሰላምን በማጥራት ረገድ እና ግጭቶቹ እንዳይፈጠሩ በማድረግ ከተፈጠሩም ደግሞ አጠቃላይ እንዲፈቱ ከማሳል ከሆን ለጎን ከፍተኛ ስራ የሚሰራ ከመሆኑ ጋር ተያይዞ አጠቃላይ በከተማ የሚሰሩ የልማት ስራዎች ይበልጥ ተጠናክረው እንዲቀጡና አጠቃላይ ደግሞ በከተማዋ ያለው ሰላም ይበልጥ የጸና እንዲሆንና የተሟላ እንዲሆን ለማስቻል የሃይማኖት ተቋማት ሚዲያዎች የበኩላቸው ሊወጡ እንደሚገባ ነው በዚህ መድረክ የተገለጸ ማለት ነው። ታዲያ ይህንን ሚናቸው ይበልጥ እንዲጠናክሩ ለማስቻልም ከከተማ አስተዳደሩ ጋር በቅርበት ሊሰሩ እንደሚገባ እና ከተማ አስተዳደሩም ያለውን ኃላፊነት በሚገባ እንደሚወጣ እነዚህ የሃይማኖት ተቋማት ሚዲያዎችም በሚገባቸው ልክ ባላቸው ኃላፊነት ልክ ሊወጡ እንደሚገባ ህግን አክብረው ህግን ታሳቢ በማድረግ የተቋቋሙትን አላማ ተግባራዊ በማድረግ ሊሰራው እንደሚገባ ተጠቅሷል። እንግዲህ በዚህ መድረክ ከሁለት መቶ በላይ የሚሆኑ የተለያዩ የሚዲያ ተቋማት ባለሙያዎች ናቸው የተሳተፉበት የሚገኙት ማለት ነው። በዚህ መድረክም በርካታ ሀሳቦች እየተነሱ ይገኛሉ። በተለይም አጠቃላይ ሰላምን ለማጽናት በሚደረገው ሂደት ውስጥ የሃይማኖት ተቋማት በዋናነትም ሃይማኖት ሰላም ላይ ትኩረት አድርገው የሚንቀሳቀሱ ከመሆኑ ጋር ተያይዞ እነዚህ ሚዲያዎች ሰላም ትኩረት አድርገው ሊንቀሳቀሱ እንደሚገባና ያላቸውን የሰላም አማራጭ የሰላም ሚና ይበልጥ አጠናክረው ሊወጡ እንደሚገባ፣ ይህ ደግሞ አጠቃላይ ለከተማዋ የተሟላ ሰላም ከፍተኛ አበርክቶ ያለው ከመሆኑ ጋር ተያይዞ በቀጣይም ስራቸውን ሊያጠናክሩ እንደሚገባ ነው የተገለጸው ማለት ነው። መረጃዎቹ እናመሰግናለን። መልካም ቀን። በአማራ ክልል አሰራሮችን በቴክኖሎጂ በማስደገፍ ሰብአዊ መብትን ማዕከል ያደረገ ውጤታማ የፍትህና የዳኝነት አገልግሎት በመስጠት የህግ የበላይነትን ለማረጋገጥ እየተሰራ መሆኑ ተገለጸ። የአማራ ክልል የዳኝነትና ፍትህ ዘርፍ የአምስት ዓመት ዘላቂ የልማት እቅድ ትውውቅና የበጀት ዓመቱ የመጀመሪያ ሩብ ዓመት እቅድ አፈጻጸም የግምገማ መድረክ በባህር ዳር ከተማ እየተካሄደ ነው። በዚህ ጉዳይ ላይ ተጨማሪ መረጃዎችን ሊያደርሰን ሪፖርተራችን ሳሙኤል ወርቃየው በቀጥታ መስመራችን ላይ ይገኛል። ሳሙኤል እንደምን ቆይታል? በክልሉ የፍትህና የዳኝነት አካላት የትብብር መድረክ ተቋቁሞ ወደ ስራ ከገባ ወዲህ በተለይ የህግ የበላይነት በማረጋገጥ በኩል ምን አስተዋጽኦ እያበረከተ ነው ተብሏል? ለወደፊት ውስጥ ምን ታቅዷል? የሚሉትን መረጃዎች ያደርሰን አመሰግናለሁ። በአማራ ክልል የህግ የበላይነትን ለማረጋገጥና የፍትህ ስርዓቱን ለማስፈን ያመች ዘንድ በተለይ በፍትህና በዳኝነት ዘርፉ የሚሰሩ ተቋማት በጋራ ጥምረትን በማዋሃድ ማለት ነው ባሳለፍነው 2017 መስከረም ወር ላይ የዳኝነትና የፍትህ አካላት የትብብር መድረክ ተቋቁሞ ወደ ስራ መገባቱ የሚታወስ ነው። ታዲያ ባለፈው ዓመትም በተለይ እነዚህ ተቋማት በተለይ የህግ የበላይነትን በማስፈን በኩልና በማረጋገጥ በኩል በጋራ ሰሩ ቆይተዋል። እነዚህ አካላትም በተለይ የክልሉ ፍርድ ቤት ፍትህ፣ እንዲሁም ፖሊስና ማረሚያ ቤቶች አራት ተቋማት በጋራና በቅንጅት የሚሰሩበት አውድ ተፈጥሮ ነው ሲሰራ የቆየው ማለት ነው። በዛሬው ውለትም በተለይ የነዚህ የትብብር መድረኩ ማለት ነው የአምስት አመት አሻጋሪ እቅድ ትውውቅና የበጀት አመቱ የመጀመሪያ ሩብ አመት እቅድ አፈጻጸም ግምገማ ነው። በአሁኑ ወቅት የነዚህ የመድረኩ አባላት ተቋማት አመራሮች በተገኙበት እየተከናወነ የሚገኘው ማለት ነው። በዚህ መድረክም የአማራ ክልል ጠቅላይ ፍርድ ቤት ፕሬዝዳንትና የትብብር መድረኩ ሰብሳቢ አቶ አለማንት አግደው ተገኝተው ነበር። የተለያዩ መልእክቶችንም አስተላልፈው ነበር። በተለይ የህግ የበላይነትንና ና ፍትህን ለማስፈን ለአንድ ተቋም ብቻ የሚሰጥ ተግባር አይደለም። በተለይ የተለያዩ ተቋማትን ቅንጅትና ትብብር የሚጠይቅ ነው። ከዛ ባሻገርም የማህበረሰቡን ተሳትፎ ጭምር የሚጠይቅ መሆኑን ነው እንግዲህ የገለጹት ማለት ነው። ይህን ታሳቢ በማድረግም በክልሉ ማለት ነው በተለይ በፍትህና በዳኝነት ዘርፍ ላይ የሚሰሩ ተቋማት በቅንጅትና በትብብር የሚሰሩበትን አውድ በመፍጠር በኩል በተለይ ባለፈው በጀት ዓመት የሪፎርም ስራዎችን የማከናወን ስራዎችን ጨምሮ በርካታ ስራዎች ሲሰሩ መቆየታቸውን ነው ያወሱት። በዚህም በተለይ በክልሉ የሕግ የበላይነትን ለማረጋገጥ የሚደረገውን ጥረትም የነዚህ የተቋማት ጥምረት አስተዋጽኦ እያበረከተ እንደሚገኝ ነው የገለጹት። እነዚህ ተቋማት እንግዲህ በተለይ የአንዱ ተቋም ውጤት ለአንዱ ተቋም ግብዓት የሚሆንበት ለምሳሌ ለአብነትም ለማንሳት ያክል በፍርድ ቤቶች የሚገኙ ውሳኔዎች እና የሚሰጡ ውሳኔዎችን ወይም ደግሞ ታሳቢ በማድረግ በተለይም ደግሞ ታራሚዎችን በማረም በኩል የማረሚያ ቤቶች እንዲሁም ወንጀልና ምርመራን በማድረግ በኩል የፖሊስና የሌሎችም ባለድርሻ አካላት ትብብርን አጠናክሮ ማስቀጠል ይገባል ያሉት ይህን ታሳቢ በማድረግ በተለይ በክልሉ የ25 ዓመት እቅድ ታውጆ እቅድ ታቅዶ ወደ ስራ መገባቱን አውስተዋል። በዚሁ በክልሉ በ25 ዓመት አሻጋሪ እቅድም የክልሉ የፍትህና የዳኝነት ዘርፍም በትኩረት ተሰጥቶበት የተሰራና እቅዶቹ የሰፈሩበት እንደሆነ ነው እንግዲህ ያመላከቱት ይህን ታሳቢ በማድረግም በተለይ በቀጣይ የዚሁ የ25 አመት አንድ አካል የሆነው የቀጣይ አምስት አመት የሚነደፍ በተለይም ደግሞ በክልሉ የህገ በላይነትን ሊያጠናክሩ የሚችሉ ቴክኖሎጂን ታሳቢ ያደረጉና የሰው ሀይል አቅም ግንባታን ታሳቢ ያደረጉ እቅዶች ተነድፈው ወደ ስራ መገባቱን የተገለጸበት መድረክ ነበር እንግዲህ በጠዋቱ የአምስት አመቱ እቅድ ትውውቅ ላይ ነው ትኩረቱን እያደረገ ውይይት ሲካሄድ የቆየው ለጊዜ ያለ መረጃ ይመስላል ሳሙኤል ለመረጃዎቹ እናመሰግናለን ጥሩ ቀን ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ። በትንታኔ ወደ ያዝናቸው ዘገባዎች ደግሞ እንመለሳለን። የመማር ማስተማር ስራውን በማጠናከር ተማሪዎች የተሻለ ውጤት እንዲያስመዘግቡ ትኩረት ተሰጥቶ እየተሰራ መሆኑን የምዕራብ ጎጃም ዞን ትምህርት መምሪያ ገለጸ። በትምህርት ዘመኑ በ12 ትምህርት ቤቶች 89358 ተማሪዎች ከቅድመ መደበኛ እስከ 12ኛ ክፍል ባለው የክፍል ደረጃ ትምህርታቸውን በመከታተል ላይ ስለመሆናቸውም ተገልጿል። ራሄል ፍሬውም በምዕራብ ጎጃም ዞን ባለፉት ሁለት ዓመታት ሲቆራረጥ የነበረው መማር ማስተማር በተጠናከረ መልኩ ከተጀመረ ወራት ተቆጥረዋል። ተማሪዎቹ ከትምህርት በመራቃቸው የስነ ልቦና ጫና እንደነበረባቸው ገልጸው በአሁኑ ወቅት በደስታ ትምህርታቸውን እየተከታተሉ ስለመሆኑ ይገልጻሉ። አሁን ላይ አሪፍ ነው ያለው ነገር፣ መጀመሪያ አካባቢ ነበር ትምህርት ጉለት ምናምን ነበረ። አሁን ላይ ከነበረው ከፊቱም አንጻር የመማር ማስተማር ሂደቱም አሁን ላይ አሪፍ እየሄደ ነው። ተማሪውም መምራኑ በተረጋጋ ሁኔታ ነው ሁላችንም እየተማርን ያለ መምህራንም እያስተማር ያለው እኛም ተማሪዎችም እየተማርን ያለውን በተረጋጋ ሁኔታ ነው። ካምናው በተሻለ ዘንድሮ አሪፍ የሆነ የትምህርት አሰጣጥ አለው ብዬ አስባለሁ። ዘንድሮ ላይ ደስ ይላል። ካምና የተሻለ ትምህርት መነቃቃትም አለ። ሲቀጥል ካምናው አምና ላይ ምንም አልነበረም። ለ12ቱ ክፍሎች እናቃቸዋለን በአንድ ፈረቃም ስለነበረ ተጎርተውን የጨረሱት ዘንድሮ ላይ ደስ የሚል ነገር አለው። የተማሪዎች ከአሁን ስላ አቋቁመን እኛ እንዴት መማር እንዳለብን ምናምን እኛ በተመቸ መንገድ እያካሄድን ነው። እያገዙን ነው እነሱም። ሲቀጥል ዘንድሮ ላይ ሙሉ ተማሪው ትምህርት እንዳለ አውቋል። ተማሪዎቹ በቀጣይ ለሚወስዷቸው ክልላዊና ሀገር አቀፍ ፈተናዎች ዝግጅት እያደረግን ነው ሲሉ በትምህርት ቤቶቻቸው በቂ ድጋፍ እየተደረገላቸው ስለመሆኑ ያነሳሉ። ቱቶሪያል እየተጠራን እንማራለን ከቱቶሪያል ባለፈ ደግሞ እኛ ላይብራሪ እየመጣን የሚከብዱን ነገሮችና አጋዥ መጽሐፎችን እያየን ቀጣዩን የሚመጣውን የሚኒስቴር ፈተና ለማለፍ ዝግጅት እያደረግ ነው። የፍኖት ሰላም ዜሮ አንድ የመጀመሪያ ደረጃ ሙሉ ሳይክል ትምህርት ቤት ርዕሰ መምህር አቶ ተመስገን መኮንን በዚህ ዓመት 1843 ተማሪዎችን በመመዝገብ በወቅቱ ትምህርት እንዲጀመር ስለመደረጉ ያነሳሉ። መምህራን ከመደበኛው የመማር ማስተማር ስራቸው በተቃራኒ ሸፍት ተማሪዎችን የማብቃት ስራ እየሰሩ ስለመሆኑ በመጠቆም ቲቶር እየተሰጠ ያለው ከአንደኛ ክፍል ጀምሮ እስከ ስምንተኛ ክፍል ነው። ግን ለየት ባለ መልኩ ስድስተኛ እና ስምንተኛ ክፍሎች በተለይ ቅዳሜ ቅዳሜ ሳይቋረጥ በተለይ እንግሊዘኛ፣ አጠቃላይ ሳይንስ፣ ሂሳብ እነዚህ ጠጠር ጠጠር ያሉ ትምህርቶችን በአግባቡ ቱቶሪያል እንዲሰጧቸው ከመምህራን ጋር ተነጋግረን ጨርሰናል። ቅዳሜ ቱቶሮ ይጀምራል ማለት ነው እና በዚህ አግባብ ልጆቹን ለመደገፍ እየተደረገ ያለው ጥረት ሰፊ ነው። የፍኖት ሰላም ትምህርት መምሪያ ኃላፊ አቶ የስጋት ደሴ ባለፉት ሁለት አመታት ተቋርጦ የቆየውን ትምህርት በማስቀጠል ከትምህርት ገበታ ውጭ ሆነው የቆዩ ተማሪዎችን በመመለስ የመማር ማስተማር ስራውን ውጤታማ ለማድረግ አስፈላጊ ሁሉ ርብርብ እየተደረገ ስለመሆኑ ይገልጻሉ። በትምህርት ዘመኑ በ102 ትምህርት ቤቶች 89 ሺ በላይ ተማሪዎች ትምህርታቸውን እየተከታተሉ እንደሚገኙ ማክለዋል። በከተማ ደረጃ በቅድመ መደበኛ ወደ በግል እና የመንግስት ሆኖ ወደ 11 ትምህርት ቤቶች አሉን። እነሱ ሙሉ በሙሉ የጀመሩበት ሁኔታ ነው ያለው። ከአንድ እስከ ስምንተኛ ወይም ደግሞ አንደኛ እና መካከለኛ ደረጃ የምንለው ወደ 15 ትምህርት ቤቶች አሉን። ከ15ቱ ትምህርት ቤቶች የግል እና የመንግስትን ጨምሮ ማለት ነው። ከ15ቱ ትምህርት ቤቶች አንዱ ትምህርት ቤት ነው መማር ማስተማር ያልጀመረው። ይሄም ሰላም አምባ ወይም ማረሚያ ቤት የሚባለው ትምህርት ቤት መማር ማስተማሩን እነሱ የሰው ኃይል ገብቷል ብሎ እስካላሳውቁን ድረስ መማር ማስተማር ያልጀመረው ሌሎቹ ግን መማር ማስተማሩን የጀመሩበት፣ በሃይስኩል ደረጃ ደግሞ ወደ ሶስት የሃይስኩሎች አሉን እነሱም በወቅቱ ሙሉ በሙሉ ወደ ስራ የገቡበት ሁኔታ ነው ያሉ። እንደ ምራብ ጎጃም ዞን የመንግስት ኮሚኒኬሽን ዘገባ እድሜያቸው ለትምህርት የደረሰና በትምህርት ቤቶች የሚጠበቁ ተማሪዎች በትምህርት ገበታ ላይ እንዲገኙ መምህራንና የትምህርት መምሪያው ጥሪ አቅርበዋል። ተመልካቾች ዜና ኢትዮጵያ እንደቀጠለ ነው። መሶብ ያንድ ማዕከል አገልግሎት ቀድሞ የነበረውን እንግልት እንዳስቀረላቸው የጁማ ከተማ ተገልጋዮች ተናገሩ። አገልግሎቱ የተገልጋዮችን እርካታ እየጨመረ በማምጣቱ ተጨማሪ ማዕከል ለመክፈት እቅድ ስለመያዙ የከተማ አስተዳደሩ አሳውቋል። ሀብታሙ ማሞ ተጨማሪ አዘጋጅተዋል። ቀድሞ በነበረው አሰራር ተገልጋይ ከመንግስት መስሪያ ቤት ጉዳዩን ለማስጨረስ ከቦታ ቦታ ይንቀሳቀስ ነበር። ይህ አሰራር ጊዜውን ከማባከኑ በተጨማሪ ላላስፈላጊ ወጪ ሲዳረገው ቆይቷል። አገልጋዮች በተለያዩ ምክንያቶችም ከቢሮ ውጭ የሚሆኑበት አጋጣሚ እንደነበር ተገልጋዮች ያነሳሉ። ይህን ችግር ከመሰረቱ ለመቅረፍ መንግስት መሶብ የአንድ ማዕከል አገልግሎት በከተሞች ከፍቶ በቴክኖሎጂ መሳሪያዎችም አደራጅቶ ወደ ስራ ገብቷል። ይህን እድል ካገኙ ከተሞች አንዷ የጅማ ከተማ ናት። በአገልግሎት አሰጣ አግኝተን ለ ያነጋገርናቸው ተገልጋዮች ዋሲሁን ከበደ እና ዛኪር አባዱራ መሶብ የአንድ ማዕከል አገልግሎት መጀመሩ የተሻለና ቀልጣፋ አገልግሎት እንዲያገኙ እንዳስቻላቸው አመላክተዋል። በፊት በጣም እንጨናነቃለን። አንድ ቦታ አስር ሰው፣ አስራ አምስት ሰው ግር ብሎ ነው በቃ የሚስተናገደው። እሱንም ወረፋው በጣም ብዙ ነው። አሁን ግን ዘመናዊ ነው። በቃ መዘመን ነው። አሁን ትኬት እንቆርጣለን፣ እንገባለን። ወንበር ተሰጥቶን አንድ ሰው አስተናግሮ እንደተነሳ የሚቀጥለው ሰውዬ ይገባል እንጂ ዝም ብሎ ውር ውር ብሎ ምናምን አይገባም እንደ ድሮው። በጣም ተመችቶኛል። እኔ በጣም ምርጥ ነው። ድሮ የነበረው አሰራር የመልካም አስተዳደር ችግሮችም አሉበት። አንድ ባለ ጉዳይ ለመገልገል ወይ ደግሞ አገልግሎት ለማግኘት ሲሄድ የተለያየ ቦታ መሄድ አለ፣ ከቦታ ቦታ መዘዋወር አለ። ሴክተሮች የተለያዩ ቦታ ናቸው። ለዚህ የፋይናንስ ወጪዎች አሉት፣ የሰዓት ብክነት አለ። ለዚህ አሁን ያለው አሰራር እና የድሮውን ስናነጻጽር እጅግ በጣም ሰማይና ምድር ነው ማለት ትችላለን። አገልግሎቱን ሲሰጡ አግኝተናቸው ያነጋገርናቸው አብደል መውላ አባተማን በበኩላቸው መሰው ለአገልጋይም ለተገልጋይም እርካታን የጨመረ መሆኑን አውስተው የተሻለ አገልግሎት እንድንሰጥ አስችኖላል ብለዋል። ይሄ የአንድ ማዕከል አገልግሎት እዚሁ ባለ ጉዳይ እዚሁ ነው የሚጀምረው፣ እዚሁ ጀምሮ አገልግሎቱን የጠየቀውን ጥያቄ በአግባቡ እየተስተናገደ ያለበት ሁኔታ ነው ያለው ማለት ነው። ቅሬታም ካለው ደግሞ ቅሬታውን እዚሁ ተቀብለን እዚሁ እየፈተን ሰው አስተያየት እየሰጠ አስተያየቱ በጣም ጥሩና በፊት ከተለያየ ቢሮ ወደ ቢሮ እየተዘዋወረ የነበረ ሰው እዚህ ውስጥ ጀምሮ እዚህ ውስጥ ጨርሶ እየወጣበት ያለበት ሁኔታና ለተገልጋዩም ሆነ ለአገልጋዩም ከብዙ እንግልት ያዳነን ነው ማስብ። ዲጂታል ኢትዮጵያን እውን ለማድረግ በሚደረገው ጥረት ውስጥ ከተማ አስተዳደሩ 25 ሴክተር መስሪያ ቤት በአንድ ጥላ ስር 135 የተለያዩ አገልግሎቶችን እንዲሰጡ አድርገዋል። በአማካኝ አንድ ባለ ጉዳይ ከ6 እስከ 10 ደቂቃ መሃል ጉዳዩን ጨርሶ ይወጣ ያሉት በጅማ ከተማ ፓብሊክ ሰርቪስ እና የሰው ሀብት ልማት ጽህፈት ቤት የአይሲቲ ዳይሬክተር አቶ ናስር አማን ከህብረተሰቡ እርካታ በመነሳት ተጨማሪ የአገልግሎት መስጫ ማዕከል ለመክፈት እቅድ መያዙን ያነሳሉ። በጅማ ከተማ ሰፊ ነው፣ ሰፊ እንደመሆኑ ባሻገር ይሄ አሁን እዚህ የከፈት ነው አንድ ማዕከል አገልግሎት በቂ ነው ብለን ስለማናስብ እኛ ለወደፊቱ እንደ ከተማ አስተዳደር የታቀደ ትልቅ እቅድ አለ። የተለያየ ቦታ ይሄን መስኮት ወይም ደግሞ ይሄን አንድ ማዕከል አገልግሎት ለማስፋፋት በእቅድ ተይዘዋል ማለት ነው። መሶብ የአንድ ማዕከል አገልግሎት በየከተሞቹ መስፋፋቱ አገሪቷ ለተያዘችው ዘርፈ ብዙ እድገት የበኩሉን አስተዋጽኦ እንደሚወጣ ይነገራል። ዜና ኢትዮጵያ እንደቀጠለ ነው። ይህ የኢትዮጵያ ቴሌቪዥን ነው። አሁን ደግሞ ወደ ውጭ የአጫጭር ዘገባዎቻችን እናልፋለን። የጋዛ የተኩስ አቁም ስምምነትን እውን ለማድረግ የተባበሩት መንግስታት ድርጅት የሰላም አስከባሪ ኃይል መኖር እንዳለበት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ ገለጹ። የተባበሩት መንግስታት ድርጅት ይህን ይበል እንጂ እስራኤል ግን ተሳትፎን ተቃውማለች። ዋና ጸሐፊው ይህን ሀሳብ ያነሱት ከአልጀዚራ ጋር በነበራቸው ቆይታ ነው። የሩሲያው ፕሬዚዳንት ቭላዲሚር ፑቲን ሀገራቸው የኒውክሌር ሙከራ ልታደርግ የምትችልበት ሁኔታ እንዲያጤኑ ከፍተኛ ባለስልጣኖቻቸውን አሳሰቡ። የአሜሪካ ፕሬዚዳንት ዶናልድ ትራምፕ በትሩዝ ገጻቸው ላይ የመከላከያ ኃይላቸው አፋጣኝ የኒውክሌር ሙከራ እንዲያደርግ ማሳሰባቸው መግለጻቸው የሚታወስ ነው። ምክንያታቸው ደግሞ ሰሜን ኮሪያን ጨምሮ ሩሲያና ቻይና የኒውክሌር ሙከራ እያደረጉ ነው የሚል ነው። አሜሪካን ጨምሮ ሌሎች የኒውክሌር ሙከራ ክልከላ ውልን የፈረሙ ሀገራት ውሉን ካፈረሱ ሩሲያም ያን የማድረግ መብት አለኝ የሚል አቋምን ይዛለች ሲል የዘገበው ቲአርቲ ነው። ዜና ኢትዮጵያ ቀጥሏል። ቀጣይ ደቂቃዎችን ደግሞ የቢዝነስና ስፖርት ዘገባዎች አየሩን ይረከባሉ። ከኛ ጋር ከአፍታ በኋላ እንገናኛለን።